ላ ዛሬ ጁማ ነው። አላሁመ ሰሊ ወሰሊም አላ ሀቢብና ነቢይና መሐመድ ሰለላሁ አለይሂ ወሰለም። ሰላወታ ውርዱ ውድና የተከበራቸው ሙስሊመ ህት ወንድሞች በዓለም ላይ ያሏቸው አጠቃላይ ማለት ለምትመለከቱ ሰሉ አለ ነቢይ። ዛሬ ጁማ ነው። ረሱላችን ሞዴላችን ናቸው። ኛ የዓለማቱ ጌታ የተላኩ ለበኒ አደም አጠቃላይ ለጅኒ ለእንስሳ ሁሉ የተላኩ ለሰለሰለም ሰሉ አለ ነቢይ

ተባረከላ፣ ውድ ቤተሰቦች፣ ምንም ኬክ ይጋገር ያለው ሰው ጋር ሊሄድ ነው ማለት ነው። ማሻአላ ተባረከላ። ዋው፣ ማሻአላ፣ ማሻአላ፣ ማሻአላ፣ ቢጀንን፣ ቢጀንን፣ ማሻአላ በሉ። ሺ ሰመድ ጋር ሊሄድ ነው ማለት ስለሚያድግ ዱቄት በቸኮሌት አርጌ በእንቁላል በወተት በዘይት በስኳር ተቃለቀ። አቤት ሞያ፣ አቤት ሞያ፣ ክትፎ ብቻ አይደለም። እሺ ማሻአላ፣ ተባረከላ፣ አያችሁት? ቢጀንን፣ ማሻአላ፣ ተባረከላ። በጣም የሚያምር ኬክ ነው የጋገርኩት ማለት ነው። አያችሁት ብስሚላ ማሻላ፣ ውስጡ ራሱ አያችሁት ማሻላ፣ በጣም ነው የሚያምረው ማሻላ። ተባረከላህ ውድ ቤተሰቦች ማለት ነው። የሚን ይመስላል ኬክ ነው አውጥቼዋለሁ፣ ይመስላል ማሻላ ተባረከላህ። ሁለት ቤተሰቦች ማሻላህ ተባረከላ ቡላ አውዛት ያጥቢት አውዛት ያብዛት ክትፎ ላ ዛሬ ጁማ ነው። አላሰሊ ሰሊማላ ሀቢና ነቢና መሐመድ ሰለላሁ አለይሂ ወሰለም ተላወታ ውርዱ ውድና የተከበራቸው ሙስሊም እህት ወንድሞች በአለም ላይ ያላቸው አጠቃላይ ማለት ለምትመለከቱኝ ሰሉ አለ ነቢይ። ዛሬ ጁማ ነው። ረሱላችን ሞዴላችን ናቸው። እኛ ለዓለማቱ ጌታ የተላኩ ለበነ አደም አጠቃላይ ለጅኒ፣ ለእንስሳ ሁሉ የተላኩ ሰሉ አለ ነቢይ